ዘመድ አዝማድ መጣ፣ ሰርግ ተፈጸመ። በሰርጉ ሶስተኛው ቀን ኢቤት ከልጆች ሌሎችም ጋር ስንነጋገር ስንጫወት፣ አንድ ሰው ውጪ አስጠራል። ሌላ የአጎት ልጅ ሚስት፣ እቺ ልጅ እኮ ካልተቀረች የተባለች እኮ አብረን ትናንትና ውለናል። እያለቀሰች ውላለች። ከሱ ተለይቼ ሌላ ባል አግብቼ ሊኖር አልችልም።

ቡላ ቆጣ ቡጃ ጊዮጋ ጣላ ይጻፈ ሰሆደ ቡጀ ሰው ወታ ሾዳ ኦ ሞይ ሰናዳ ምክንያቱም የእግዚአብሔር ፈቃድ አልሆነ። እኔና እሷም ሁለታችንም አማኞች አይደለንም። ግን የእግዚአብሔር ፈቃድ እኔና እሷ ባልና ሚስት እንደምንሆን ዛሬ ሆኖ እንደምናየው የአስር ልጆች ወላጆች እንደምንሆን፣ መከራም ፈተናን ሁሉ አልፈን በፍቅር እንድንኖር የወሰነ እግዚአብሔር። ያች ልጅ በፍርማ ሄደች፣ አልወለደችም፣ አልቆየችም። እችኛዋ አመጣች። ዛሬም በእውነት እንደ እንደ መጀመሪያ አመት ነው የምንተያየው የእግዚአብሔር ፈቃድ ነው።